ስለዚህ ዕብራውያን ምዕራፍ ስምንት ቁጥር ሰባት ልጀምርልህ፣ ግልጽ እንዲሆን። ፊተኛው ኪዳን የወለ ወዳጄ፣ ፊተኛው ኪዳን ማንና ማን የተጋቡት ነው? እግዚአብሔርና እስራኤል። ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ወይም ለአዲሱ ኪዳን አሁን ላለንበት ማለት ነው ስፍራ ባልተፈለገም ነበር። አሁን ምንድን ነው የሚናገረው? ቅድም ያየነውን በቃል ኪዳኑ ታቦት ምልክትነት የተገባውን ኪዳን ምን ብሎ ጠራው? ፊተኛው ኪዳን አለው። ምን መጥቷል ማለት ነው? አዲስ ኪዳን መጥቷል ማለት ነው። እሱን እናያለን። ለምንድን ነው በቃል ኪዳኑ ታቦት አማካይነት ምልክት እንዲሆን የተሰጠው ኪዳን እግዚአብሔር እንዲቆም ያደረገው? ቁጥር ስምንት፣ እነርሱንም እየነቀፈ ይላቸዋልና። ልክ አዳም በዛፍ ምልክት እንደወደቀ ብዙ ኪዳኖች እንዲህ እንደሆኑ እንደመጡ፣ አሁን ደግሞ እስራኤልንም ምን ይላቸዋል? እነርሱንም እየነቀፈ ይላቸዋልና፣ ስለዚህ ምን ይሁን? እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል፣ ይላል ጌታ። አየ፣ አሁን ኢየሱስ ለምን እንደመጣ ለምን አዲስ ኪዳን እንደጀመረልን ሲናገር ሐዋርያው ጳውሎስ ምን አለ? እስራኤልን እየነቀፈ ይላቸዋል። ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን ጥያቄ። እርግጠኛ ነኝ አዲስ ኪዳን ሲባል ሰምታል፣ የአዲስ ኪዳን መጽሐፍ ሲባል ሰምታል። እና ደግሞ ብሉይ ብሉይ በግዕዝ ነው። ይሄም ግዕዝ ሄደህ እንግዴ መምሩ ምን ትላቸዋል? አባቴ አባ ብሉይ ግን ምን ማለት ነው በአማርኛ በላቸው። ብሉይ ምን ማለት ነው ብለ ጠይቃቸው። አዲስ ኪዳን የምገባበት ወራት ይመጣላል። ጌታ ለምን እናንተ የእግዚአብሔር ታቦቱ እንደሆናችሁ አታውቁምን? ይላል። ቀጥሎ ምን ይላል? እኔም አምላክ ሆናቸዋለሁ እነርሱም ሕዝብ ይሆኑልኛል። ያንዳንዱ ጎረቤቱን፣ አንዱ ወንድሙን ጌታን ዕወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ያውቁኛልና፣ አመፃቸውን እምራቸዋለሁ፣ ኃጢአታቸውን ደግሜ አላስብም። ቁጥር 13 ጥያቄ አሁን ያዘው አዲስ በማለቱ ፊተኛውን ምን አርጎታል? አስረጅቶታ አሮጌና ውራጅ የሆነውስ ሊጠፋ ቀርቧል አለ ጳውሎስ። በ68 ዓመተ ምሕረት ገደማ በ70 ዓመተ ምሕረት ይሄ ትንቢት ወደ ፍጻሜ መጣ። እንኳን ታቦቱ ታቦቱ ክርስቶስ ከመምጣቱ 600 ዓመት ቀድሞ መቅደሱ ደግሞ ክርስቶስ ካረገ ከ40 ዓመት በኋላ በ70 አመተ ምህረት ድርምስምስ ወጣ። ተገላገለን። ከዚህ በኋላ መቅደስ ማነው? እኛ ነን። ታቦቱ ማነው? እኛ ነን። ሕጉ የት ነው የጻፈው? እዚሁ ውስጥ በምን ነው የጻፈው? በዓለ ሃምሳ በዓለ ሃምሳ ምንድነው? መንፈስ ቅዱስ ምንድነው የወረደበት ቀን ምንድነው? ያ ሕግ ወይንም ሆሊ ስፒሪት የእግዚአብሔር መንፈስ የሥላሴ አንዱ አካል ምናችን ውስጥ የገባበት ነው ውስጣችን የገባበት ህጉን በልባቸው ጽፋሉ ሲል እግዚአብሔር ጠመኔ ይዞ አይጽፍም። ምን ማለት ነው? በዓለ አምሳ መንፈስ ቅዱስ አሁን በውስጣችን አለ። በምንድ የምንመራው? በመንፈስ የሚመሩ እግዚአብሔር ልጆች ይሄ ይሆንና አሁን የኦሪቱን ታቦት በእስራኤል ልጆችና በያህዌውም እግዚአብሔር መሃል የነበረው የቃል ኪዳኑ ምልክት የነበረው ታቦት ግን ምንድን ነው የሚለውን በአጭር ደግሞ ላሳይ ምን ይመስል ነበር ለምን መሰለ ጊዜ መፍጀት ስለሌለብን ለምን ጳውሎስ ያኔ ስለነበረው ታቦትና በውስጡ ስለተቀመጠው ድንጋይ ትንሽ ጻፈና ምን ብሎ ስላቆመ፣ ስለዚህ ስለ እያንዳንዱ ነገር አሁን ልንናገር ጊዜ የለን። አንችን ለምን የሚበልጥ መጥተዋል የተሻለ መጥተዋልና እዛ ጋር አሁን ሳጥኑ እንጨቱ፣ ቁመቱ፣ ርዝመቱ እያልን ምን ደክምበት ምክንያት የለም። ይህን የት ነው የምናገኘው ምዕራፍ ዘጠኝ ከቁጥር አንድ ጀምሮ እብራውያን ምን አለ? ጠያቂው ፊተኛይቱ ምንይቱ? ፊተኛይቱ ካለ አሁን ምን መቷል ማለት ነው። ኋለኛይቱ ወይም አዲስይቱ መታለች ማለት እና የድሮዊቱ ኪዳን እዛ ታቦቱ ታቦት ውስጥ ያለውን ነገር ምናምን ጳውሎስ ምን እንዳለ ታውቃለህ? ይህን ሁሉ ጊዜን ሰተንም ስለ እሱ ማውራት የለም፣ ስለ እሱ ልናወራ አሁን ጊዜ የለንም አይነት ነገር እንዴት አለም። ስለ ፊተኛይቱ ደግሞ የአገልግሎት ስርዓት የዚህ ዓለም የሆነው መቅደስ ነበራት። አሁን መቅደሱ የት ነው ያለው? የምናመልክበት አመልክበት። የድሮ እዚህ መሬት ላይ ነበር መቅደሷል። አሁን የት ነው መቅደሱ? ሰማይ። በእኛ ውስጥ መቅደስ አድርጓል። እኛ ደግሞ የት ነው መቅደሳችን? ሰማይ ነው ያለው። እሱም ኢየሱስ ነው። መጽሐምን ይላል፣ በእጆች ያልተሰራ ድንኳን መቅደስ በዚያ አለን። ፊት እሺ፣ የዚህ ዓለም መቅደስ የሆነ ነበራት። እቺ የመጀመሪያዊቱ ድንኳን ዛት ሚንስ ሙሴ የሰራት ቤተ መቅደስ ማለት ነው። ተዘጋጅታ ነበር። በእርሷም ቅድስት በምትባለው ውስጥ መቅረዙና ጠረጴዛው፣ የመስዋዕቱ ህብስት ነበረባት። እስቲ ቀስ ብላችሁ ነበረባት። ዛት ሚንስ አሁን የለም፣ ምንም ጥቅም የለው መቅረዝ ምናምን እሺ ከሁለተኛው መጋረጃው ደግሞ ወደ ቅዱስ ቅዱሳን የምትባሉ ድንኳን ነበረች። በዚያም ውስጥ የወርቅ ማዕጠንት ነበረ። ሁለንተናዋም ያዝልኝ ጥያቄ አንተ ጥያቄች ነች። በወርቅ የተለበጠች ታቦት ነው፣ የኪዳን ታቦት አዎ፣ ዝም ብሎ ታቦት ሳይሆን የኪዳን ታቦት። በእርሷም ውስጥ ምን ምን ነበሩ? መና ያለባት የወርቅ መሶብ ጌታ ኢየሱስ ነው። የበቀለች የአሮን በትር ጌታ ኢየሱስ ነው። የኪዳኑን ጽላት የኪዳኑም ጽላት ኪዳን ውል የተገባበት አስርቱ ዛዝ ያሉበት ጽላት ነበሩ ነበሩ። ተመለሱ ምንለው፣ ነበሩ ውስጥ ስለሄዱ ነው? አዲስ ኪዳን መጥቷል እኮ የተሻለ ምን። ከ2000 ዓመት በኋላ እዚህ እየኖራችሁ ከ2000 ዓመት በፊት ለመኖር ለምን ትሞክራላችሁ? መሲ መጥቷል። ነው ቀጥሎ ምንድነው? በላም አስተ የሚጋርዱ የክብር ኪሩቤል ነበሩ። ስለነዚህ ስለ ያንዳንዳቸው ልንናገር አሁን አንችልም። ምን በወጣን፣ ስለዚህ ደሞ እናውራ እንዴ? ስለ ታቦቷ እናውራ እንዴ? የቃል ኪዳኑ ታቦት እያለ ስለነዚህ ልንናገር አሁን አንችልም። ለምን ለምን? ቁጥር 11 ነገር ግን ክርስቶስ ይመጣ ዘንድ ላሉ መልካም ነገር እሺ ወርዱም አንድ ክንድ ተኩል ወርዱ፣ ደግሞ ወደዚህ ነው። እሺ ወደዚህ ወደዚህ፣ እሱ አንድ ክንድ ተኩል ነው። አንድ ክንድ ተኩል በጣም ሰፊ ነው። እሺ ቁመቱም አንድ ክንድ ተኩል፣ ቁመቱም፣ ይሄም አንድ ክንድ ተኩል እሺ። በውስጥና በውጭ በጥሩ ወርቅ ለብጠው። ውስጥና ውጩን ቦክስ ነው። ውስጥ አለው፣ አየህ፣ ይሄ ውስጥ አለው። ውስጥና ውጩን በወርቅ ለብጠው እ። በእርሱም ላይ በዙሪያው የወርቅ አክሊል አድርግበት። እዚች ጋር የወርቅ አክሊል፣ ይሄ ጌጥ ነው። የወርቅ አክሊል። አራት የወርቅ ቀለበቶችም አድርግለት። እዚ ጋር የወርቅ ቀለበት አንድ ሁለት፣ እዛ ጋር የወርቅ ቀለበት። እነርሱም በአራቱ እግሮች ላይ አኑር። በአራቱ እግሮች ላይ አንድ እዚ ጋር ሁለት፣ እዚህ ሶስት፣ በዛ በኋላ አራት በአንድ ወገን ሁለት ቀለበት በሌላው ወገን፣ በዚህ በኩል ሁለት ቀለበት በዛ በኩል ሁለት። መሎጊያዎችንም ከግራር እንጨት ስራ። መሎጊያዎች ወይም መሸከሚያ እንጨቶች ከግራር ትሰራለህ። በወርቅ ለበጣቸው። እነሱም በወርቅ ይለበጣሉ። ለታቦቱ መሸከሚያ በታቦቱ ጎን ባሉት ቀለበቶች፣ በቀለበቶቹ መሃል ይገባል። እሺ መሎጊያዎቹም በታላቁ ቀለበቶች ውስጥ ይኑሩ። ከቶም አይወጡም። እነዚህ መሎጊያዎች መቼም አይወጡም። እስቲ እኔና ኢየሱስ በሉ አንለያየም። አዎ፣ ቀጥል። በታቦቱም ውስጥ እኔ የምሰጥህን ምስክር ታስቀምጣለ። እዚህ ውስጡ አየህ፣ ምን ይቀመጣል? ምስክር። በድንጋዮች ለሙጥ ድንጋይ፣ ሁለት ድንጋዮች ናቸው። አስርቱ ትእዛዝ የተጻፉበት እሱ እዛ ውስጥ ይቀመጣል። ስለዚህ ታቦት ይሄ ነው። ከጥሩ ወርቅም ርዝመቱ ሁለት ክንድ ተኩል፣ ከጥሩ ወርቅም ርዝመቱ እኩል ከዚህ ጋር ማለት ነው፣ ሁለት ክንድ ተኩል የሆነ ወርዱም አንድ ክንድ ተኩል፣ ወርዱም ይኸው አንድ ክንድ ተኩል። ልክ እንደዚህ የሆነ የስሬት መክደኛ መክደኛ ክዳን አለው። አየህ ሳጥኑ ምን አለው? ክዳን አለው። ስሙ ምንድነው? የስሬት መክደኛ ይባላል። በኦሮምኛው መጽሐፍ ቅዱስ መጽሐፍ ቅዱስ በቀደም ማነው አሳይቶኛል የምህረት ዙፋን ይለዋል። እሺ ሁለት ኪሩቤልም ከተቀጠቀጠ ወርቅ ሳዛ፣ ደግሞ ሁለት ኪሩቤል ከተቀጠቀጠ ወርቅ ትሰራለህ። በስርየት መክደኛው ላይ በሁለት ወገን ታደርገዋል። በስርየት መክደኛው ላይ እዚህና እዛ ታደርጋለህ። ኪሩቤልም ክንፎቻቸው ወደ ላይ ይዘርጋ ኪሩቤል ክንፎቻቸው ወደ ላይ ይዘረጋሉ። የስሬት መክደኛውንም በክንፎቻቸው ይሸፍናሉ። የስሬት መክደኛውን እንዲያርገው። እሺ። ፊታቸውም እርስ በርሱ ይተያያል። ይሄው እየተያየ ነው። የኪሩቤልም ፊቶቻቸው ወደ ስሬት መክደኛው ይመለከታሉ። እሺ። የስሬት መክደኛው በታቦቱ ላይ ታደርጋለህ። እላው ላይ ይደረጋል። እኔም የምሰጥህን የምስክር ምስክር በታቦቱ ውስጥ ታኖረዋለህ። መጀመሪያ እዚህ ውስጥ እነዛን ድንጋዮች ሁለቱን ታቦት ውስጥ ወይም ሳጥን ውስጥ አደረገዋለህ። በዚያም ከአንተ ጋር እገናኛለሁ ከአንተ ጋር ህብረት ማድረገው በዚህ ነው ይስራ። የእስራኤልን የእስራኤልንም ልጆች ታዝ ዘንድ የሚሰጥ ነገር ሁሉ በመስኩ ይላል። ከዛ ትንሽ ሲቆይ ሲጓዙ ምን ተጨመረ? በወርቅ መሶብ ውስጥ መና። ትንሽ ሲሄዱ ምን ተጨመረ? የለመለመ የአሮን በትር ውስጡ ገባ። ሶስት ነገሮች ውስጡ ነበሩ። ከሙሴ እስከ ነቢዩ ኤርሚያስ፣ ከሙሴ እስከ ክርስቶስ 1520 ስለዚህ አንድ ሺህ አመት ያህል በዚህ የቃል ኪዳን ውል መሰረት እግዚአብሔርና የእስራኤል ልጆች ቆዩ። ግን ሁሌ እንዳመፁ ሁሌ። ከዛ ክርስቶስ ሊመጣ 600 ዓመት ሲቀረው ኤርሚያስ የሚባል ነቢይ ተነሳ ከመሃላቸው። ካህንም ነው፣ ነቢይም ነው። ኤርሚያስ ተሳስቷል እንዳይባል ነቢዩ ኤርሚያስን ታውቋል። ተነሳና ምን አለ? ከዚህ በኋላ ይሄን የቃል ኪዳን ታቦት አይሰራምም አይደረግምም።